የት ሄዱ? ለመነሳት እየታገልሽ ነው። ማየትም ማውራትም አትችይም። እናቴ ይሰማል። ምን ሆነሽ ነው? ምን ይታይሻል? ምን እያየሽ ነው? ብርሃን፣ መግለጥ አልቻልሽም ዓይነሽን አንቺ፣ እዚህ ብርሃን ቆሟል። ጌታ ሆይ ኃይል ስጣት በኢየሱስ ስም። አይኖቿ ሁሉ እንደነበረበት ይመለስ እንጂ ስስነዩ ተፈጸመ። አሜን። እያሁ አይዞሽ፣ እየጠግል ደህና ነሽ፣ ደህና ነሽ። ተነሺ፣ አሁን ማየት ትችያለሽ። ጌታ ስለ ሰማኸኝ አመሰግንሃለሁ። አይኗ እንድትከፍትልኝ ጸለይኩ በኢየሱስ ስም። አይኖቿን ክፈት፣ አይኖቿን ክፈትላት። ሰውነቷ ሁሉ እርዳው እንጂ ቆይ ናቴ ወደ እኔ ወደ ወደ እኔ። የቱ ጋ ነኝ? የት ነኝ? የት ነኝ? የት ነኝ? የሆነ ብርሃን እየፈለግሽ ነው አይደል? ብርሃኑ አይንሽን አላስከፍታለች። ለዛ ነው የምትታገየው እዛ ቁጭ ብለሽ ነው የመጣው፣ ብርሃኑ ይከብዳል። እዚህም እያየሽው ነበር፣ እዚህ ቆሟል። መነሳት አቃቴ፣ ሰውነትሽ እምቢ ያለሽ፣ ሞክረሽ ነበር ለመነሳት። ቆይ ኢየሱስ ማየት ፈልገሽ ነበር በጣም እና ተሳካ፣ አየሽው? ያንቺ ውድ አየሽው? አያሽ፣ ምን እየተፈጠረ ነው? ኢየሱስ ጌታ ነው። ኢየሱስ እኮ በዚህ ቤት አለ። ጌታ በሄደችበት ስፍራ ሁሉ ይሄ ቅባት ከእሷ ጋር ይሄድ። ሀይል ስጣት። እግሮቿ ሁሉ፣ እጆቿ ሁሉ ይበርቱ። በኢየሱስ ተነሽ እና አሁን ተነሽ። ወገቤ፣ ምን ምን ተቀመጠለሽ? ምን ተጫነሽ? ወገቤ ምንድን ነው የተቀመጠው? በእሳት ብረት፣ እሳት ብረት ታስሯል እዚህ ጋር። አዎ፣ አንዱ አንቺ ነሽ የታጠቅሽ፣ አሰረ ወገብሽ። አዎ፣ በእሳት ብረት። አዎ፣ አሁን ወገብሽ መቋቋም አቃትሽ። ወገቤን ማዘዝ አቃተኝ። ወገብሽን ማዘዝ አቃትሽ። አዎ፣ ሰውነትሽ አይታዘዝም። ወገቤ ወገብሽ ታስሯል። ወገቤ፣ ወገቤ አይሰራም መነሳት። ወገቤን ይዞሻል። ከቅድም ጀምሮ ለመነሳት እየሞከርሽ ነበር። አሁን በዚህ በታጠቅሽው ኃይል ትወርሻለሽ፣ ድል ታደርጊያለሽ። ጌታ ካንቺ ጋር በኃይል ይሰራል። ማንም አይቋቋምሽም። ተራራ ላይ ነው የሄድነው እና ሲና ተራራ ይዞሽ ሄደ። ለሙሴ የተገለጠበት ቦታ። ሙሴን በጣም ነው የምወደው። ሙሴን አንቺ በጣም ተወጂው ነበር ስለው ኔል ውሰድሽ ብሎ የወሰደኝና ሙሴን ወደ አለስቲው ኔል ውሰድሽ ብሎ ወሰደ። እዚህ ነው የምታሻግሪልኛ አለኝ። ትውልድ ታሻግሪልኛለሽ አለ። እዚህ ሆነ ሲና ተራራ ሄድሽ። ኦ ህዝቤን ታሻግሪልኛለሽ አለሽ። ብዙ ሚስጥራት እኔ ነገረኝ። ሚስጥር አወራችው በጣም ብዙ ሚስጥር ነገረች። በጣም በጣም በጣም በጣም አጭር ጊዜ እንዳለ ነገረኝ። ጊዜው እንዳለቀ ነገረች። ቤቱን በእሳት መጥረጊያ እንደሚጠርቅ ማጣራት እንደሚሆን እንዳንቺ አይነቶቹ አገልጋዮች ወዮላችሁ አለኝ። እንዳንቺ አይነቶቹ አገልጋዮች ወዮላችሁ አለኝ። ወዮ ወዮላችሁ አለ። ቤቴን አጠራለሁ፣ ቤቴን አጠራለሁ አለሽ። እየሰማችሁ ነው። እናንተ እንደተሰሙት ነው መልእክቱን ጌታ የተናገረውን። ላይቭ አሁን ቀጥታ እየሰማችሁት ያላችሁት የእግዚአብሔርን ድምፅ ነው። እግዚአብሔር ባይዘወይ ከተናገረ ተመለሱ ነው፣ ብዙ ጊዜ ሰምታችኋል ተመለሱ። በጣም እንዳስቸገርን ይሰማኛል። ቤቴን አጠራለሁ አጠራለሁ። ሙሽራዬን እንደገና አጸዳታለሁ ሙሽራይንሙሽራዬን እንደገና አጸዳት አለ። ወለሽ እንደዚህ አይነት ሙሽራኔ የለችኝም አለ። እንደዚህ አይነት ሙሽራኔ ማለ የለችኝም ኢየሱስ እየቀባ ያስነሳችኋል። ከእንጀራና ከወጥ የሚወጡ ትውልዶችን ይታዩኛል። እግዚአብሔር ትውልድን እየቀባ ያስነሳል። ጨካኝ ጨካኝ ትውልድን እየቀባ ያስነሳል። ጌታ ተፈጸመ። ተነሺ፣ ተነሽ፣ ተነሽ። አይዞሽ፣ ተነሽ ተነሽ አንቺን፣ ና አንቺ ልሽም በጣም ትከብይናለሽ። በርችና ተነሽ። እሰይ በጣም እድለኛ ነሽ። እሺ ደህና ነሽ? እሰይ እንዴት ነሽ? እኔ እዚህ ጋር ቆሚ። ወድ ጉባኤውን እስቲ እያቸው እንጂ። አንቺን እየሰማን ነበር፣ መልእክት እየተናገርሽ ያየሽውን እየተናገርሽ ነበረ። ታዩ ባንሽ ታዩ። ችግር የለም ነጻነት ስጫት እስቲ። ደህና ነሽ እንዴት ነሽ? እዚህ ሆነሽ ሲና ተራራ ሄድሽ። ጌታ እድለኛ ነሽ። ይወጣል ጌታ ማየት ፈልግሽ ነበር። በጣም በጣም ርቦች ነው የመጣሽው። በጣም ማታ ቲክቶክ ሳይ አየሁትና አገለግላለሁና እሺ፣ እንደ አልኩኝ ጌታ በቃ መስማት አልፈልግም ስ ዛሬ አልኩት ላይክ ዛጋ አካባቢ ነው የነበርኩት ከጠዋት ጀምሬ ስመጣ ጀምሬ እያለቀስኩ። በጣም ክብር ነበረ ከጠዋት ጀምሮ ክብሩ ይታወቅሽ ነበር። እጅግ በጣም በጣም የሚታይ ክብር ነበርና ጌታ በጣም ብዙ መልእክቶች ነገረኝ። አክቹዋሊ በግል ወይ፣ ለአንተ እነግርሃለሁ። ችግር የለም፣ ትነግሪኛለሽ። ያየሽው ግን እዛ ጋር ምን ነበረ መጀመሪያ? እዛ ጋ እንትንን አየሁት። ይሄ የጎልጎታ መጨረሻው ፋይናል እንትኑና ዘላስት ሳፐር ናይትን ነበር ሳይ ነበር፣ የሐዋርያት የመጨረሻ እራቱ። እሱን እራቱንም፣ እሽ ስለ እንትና ስታወራ፣ ስለ ዘኪዮ ስታወራ፣ እኔ እሱን እያየሁት ነበረ። እሱን እየተሰበከውንም እያየሽ ነበር። ጌታ እውነት ና ቢገርም ክብር ነበር፣ ግን ጌታ በጣም አገልጋዮች ላይ ከዚህ በኋላ ሲሪየስ የሚሆንበት ታይም እንደሆነ ነው ያወራኝ። አስጠነቀቀ። እሳት መጥረጊያ ነው ቤቴ የምጠርገዋለሽ፣ በእሳት መጥረጊያ ነው የምጠርገዋለሽ አይደል? እንደዚህ አይነት አገልጋዮች አይቀጥሉም አለሽ። ቤቴን አጸዳለዋለሽ የሐዋርያት ዘመን ይመለሳል አለሽ። ለጌታ ታጨበጭቡም ታድያ። ኢየሱስ ጌታ ነው። ይሄንን እየነገረች ነበረ ሙሴን በጣም ተወጁ ነበር ሙሴን በጣም እና የሲና ተራራ እድለኛ ነሽ በጣም እሺ አሁን ከዚህ በኋላ እንደ ድሮ አይደለም የምታገለግየው ያ የነገረሽ ጌታ ያ ያወራሽ የልቡን ያጫወተሽ ያንን የምትፈጽሚበትን አካል ኃይል ደግሞ ላንቺ አካፍሎሻል አሜን ከዚህ በኋላ እስክትገረም አገልግሎት ይቀየራል። እግዚአብሔር ክብር በሙላት ባንቺ ህይወት ይፈሳል። አሜን። መነጋገሪያ ትሆኛለሽ። እዚህ ያየሽው ክብር በጥፍ ባንቺ ጋር ይሳል። ይሄን ሞገስና ቅባት አካፍ ይሻል። ይሄንን በረከት አካፍ ይሻል። ይሄንን